ቡቡና ድምቀቴ፣ ቅ-ቅመማ ጉዞ ወደ ቡታጅራ በአዲሱ መኪና። ዛሬ ጉዞ ወደ ቡታጅራ ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለምሰድቡኝም እንዴት ናችሁ? ደህና ናችሁ ብያለሁ ማለት ነው። ለመላው የኦርቶዶክስ እምነት ተከታይ እንኳን ለጌታችን ለመድኃኒታችን ለስቅለት በሰላም አደረሰን ብለን፣ ስቅለት ነው። ስድብ የለም፣ የስድብ ኮሜንት አልፈልግም። ወጋውት የስድብ መንፈስ ማለት ነው እና ሀይሚና ብሩክ እንኳን ተታርቀዋል ማለት ነው እና ፍቱ ፍቱኝ። በቃ እኔን አትስደዊ ማለት ነውና፣ ኤኒዌይስ ዛሬ ወደ ቡታጅራ ነው ጉዞ ማለት ነው። ያው ትናንት ያለውን ነገር ሰምታችኋል፣ አይታችኋል። ፋሲል ሁሉን ነገር ተናግሮ ለሃይሚ አስረድቷታል። እሱም ግዴታ ዛሬ ያው ህልማቸውና ጉጉታቸው ከዚህም በፊት እግዚአብሔር እኮ ግን መልካም ነው። ታገዙ ብቻ። ከዚህም በፊት በመኪና ነበር የሚሄዱት በራሳቸው መኪና ሳይሆን በኖርማል አውቶቢስ ተራ ሄደው ትኬት ቆርጠው ምናምን ማለት ነው። ዛሬ ደግሞ በራሳቸው መኪና ማለት ነው። ልዩነት አያቸው አይደለ? እግዚአብሔር ክብሩን ሁሉ ድምቀቶች የድምቀቶች የምወዳቸውን ማከብራቸው ማለት ነው እና ያው ዛሬ ወደ ቡታ ጅራ ይገባሉ ብዬ አስባለሁ። ኦልሬዲ ዛሬ ነው ያላቸው ማለት ነው። ትናንት አዲስ አበባ ነበሩ ማለት ነው እና ዛሬ ይሄዳሉ እርግጠኛ ነኝ ማለት ነው። ቡታ ጅራ ለመሄድ ደግሞ ይሄን ያህል ዛሬ ለሊት ከተነሱ ሳሰዓት ላይ ከሰዓት ድረስ ይደርሳሉ። እና ያው በዓለም ከቤተሰብ ጋር የሚያሳልፉት እነሱም ከዚህም በፊት ራሱ ብሩኬ ሁሉን ነገር በግልጽ ንገርኝና አስረጀኝና በሰላም በፍቅር ወደ ቡታጅራ ቤተሰብ ጋር እንሄድ በዓልን እናክብር ብሏል። ፋሲልም ደግሞ ትናንት ያለውን ነገር መቶ ክሪል አርግቶ እየተናገረበት ምክንያት ያው አንደኛ ነገር በዓልን ባለፈው ማየታችኋል። ከዚህም በፊት ለገና ሀይሚና ብሩክ ላይ የተፈጠረውን ነገር ይደብር ነበረ። ተጣልተው ነበረ የሄደው ያከበሩት ምናምን ማለት ነው እና እዛ ሄደው ነው ቡታጅራ የተታረቁት ማለት ነው። ፍጽሜ ነው ያስታረቃቸው። ዛሬ ደግሞ ከዚህ ነው አብሮ የሚነሱት ከአዲስ አበባ ማለት ነው። ኦልሬዲ ጉዞ ምናምን ሳይጀምሩ አይቀርም ብዬ አስባለሁ ማለት ነው። ለምን ትናንት ኦልሬዲ ያለውን ነገር ፋሲል ሁሉን ነገር ግልጽ ስላደረገላቸው፣ በፍቅር በሰላም ነው የሚሄዱት ብዬ አስባለሁ። ያው እዛ ሆኖ ቪዲዮ እንደሚሰሩ ለምን እርግጠኛ ነኝ። ዛሬ ወደ ቡታጅራ ነው ቡታጅራ ገብተዋል። ድምቀቶች ማለት ነው እና ምን ብዬ ልንገራቸው ማለት ነው እና በሀይሚ እና በቡርኬ መታረቅ በጣም በጣም በጣም ደስ ብሎኛል። ከምንም በላይ ደግሞ እኔ ስናገር የነበረው እኔ ሀይሚ በቃ ከፋሲል ጋር ሌላ ነገር የነበራት ምናምን ነበር የመሰለ ማለት ነው። ትናንት ደግሞ ፋሲል ሁሉን ነገር መቶ ሲያጠራ ያለውን ነገር መቶ ሲናገር በቃ ሀይሚን አመንኳት። ገባችሁ አደለም በቃ ለካ እሷ ለሰው ክብር ደምትጨነቀው ለራሷ ሳይሆን ማለት ነው እና ያለውን ነገር መቶ ስተለነተናገረ ልክ ነው። አንዳንድ ጊዜ ደግሞ እኔ እንደምትስርቡኝ ሰዎች እኔ ምንም አላደረኩም፣ ልክ ነው። ብሩክ አትመናት፣ አሁንም ድገሜ ልትጎዳህ ትችላለች። ወደ ህይወትክ የመጣችው መጠንቀቅ አለብህ አልኩ። ትናንት ደግሞ ፋሲል እሷ እንደዚህ አይነት ሰው አይደለችም፣ አንተ በፍጹም እንደዚህ አይነት ከአይምሮክ ማጥፋት አለብክ፣ ሀይሚ ማለት በጣም መልካም ሰው፣ እውነተኛ አፍቃሪ ናት ብሎ ሲናገር ያው በቃ ተሳሳትኩ። የተረዳሁትን ነገር ነው ሲቀጥል ደግሞ ማንም ሰው የሚያደርገውን ነገር ነው። እናንተም ብትሆኑ በብሩክ ቦታ ሆናችሁ ነው ማሰብ ያለባችሁ ማለት ነው። ሁል ጊዜ እሱ ስለሚወዳትና ስለሚያፈቅረት በይቅርታ ካሳለፈ ነገር ራሱን ነው እየጎዳ የሚመጣው ማለት ነው። እና ኢኒዌይስ ዋናው ነገር እውነታዊ ያለው ፋሲል ጋር ስለሆነ ፋሲል ሁሉን ነገር ተናግሯል። ያለውን ነገር ስላስረዳ ችግር የለውም እሱን ፈተናል ማለት ነው ግን ዛሬ ያው በአዲሱ መኪና ጉዞ ወደ ቡታጅራ ነው። ያው ቡታጅራ ሚቢስንት ከሶስት ወር በኋላ መሰለኝ እየሄዱ ያሉት ማለት ነው። ገና በዓል በአራት ወር አይደለም፣ ገናን ገናን ገና ገና ነው እዛ ያሳለፉት። ሙሽም አትጣሉ ብላ ቃል አስገብታቸው ሸኝታቸው ከዛ በኋላም ሄደዋል መሰለኝ። ኦኬ፣ ብሩክ ወደ ዱባይ ሲሄድ አሁን አንድ የሙሽቃ ሄደው ሰርተው ነበረ ማለት ነው። እና ሙሽቁኝነት መልካም ሰው ናት የእኔ እናት ማለት ነው። እሷ ራሷ ብዙ መስዋዕት ከፍላለች። እና ያው ዛሬ እሙሹም ገና አዲሱም መኪና ዛሬ ማያቷ ነው። ያው ኦልሬዲ መኪና እንደገዛ ታውቃለች፣ ግን በአካል አላየችው መኪናውን። እና እሙሽ ይም ዛሬ በአዲሱ መኪና ገበያ ምናምን ዞር ዞር ትላለች። በቃ ምን ብዬ ልንገራቸው ማለት ነው። ብሩክ ትችላለህ አባቴ፣ መቼ እንደዚህ ነው ስሩ፣ እንደ ንጉስ ስሩ፣ እንደ ባህሪያ ስሩ እንደ ንጉስ ትኖራላችሁ ትላለች አያቴ ማለት ነው። እና በቃ ይመቻችሁ፣ ስለታረቃችሁ ደግሞ ከምንም በላይ ደግሞ ባህልን ተደባብራችሁ ባህል መሄዳችሁ ነው ደስ ያለኝ ማለት ትልቁ ነገር ማለት ነው። እና ያ ነገር ከምንም በላይ አስደስቶኛል። ገባችሁ አይደለም? ለምን ያስጠላ ነበረ፣ ተነቋቅረው ባህልን ሳይታረቁ። ዛሬ ደግሞ አስባችሁታል፣ ስግደት ነው፣ አብረው ይሰግዳሉ ምናምን ማለት ነው እና በጣም ደስ ይል ነበር። እንኳን ተታረቃችሁ እና በጣም እግዚአብሔር አንዳንድ ጊዜ መልካም ነው፣ ምክንያት አለው። በቃ ያ ነገር የተፈጠረበት ምክንያት አለው። የተጣላችሁበት ምክንያት አለ። ፋሲል ወደ ቤታችሁ የመጣበት ምክንያት አለው። ሊያስተምራችሁ ይሆናል እና ብሩኬም እንዳለው ሁሉም ነገር ለመልካም ነው። አንዳንድ ጊዜ ነገሮችን ለመልካም ነው ብለን መቀበል ጥሩ ነው። ለምን እንኳንም መጣ እንኳንም ሆነ ያ ነገር። ገባችሁ አደለም? ግዴታ ፋሲል ስለመጣ አይደለም። ፋሲልን ባይመጣም ቢመጣም እናንተ መጣላታችሁ አይቀርም። ለምን እግዚአብሔር ተጣሉ ካለ ማለት ነው። እና ደግሞ ከምንም በላይ ደግሞ እግዚአብሔር ያጣምረውን ማንም አይለየውም ማለት ነው። እናንተ የምትዋደዱ የምትፋቀሩ ሰዎች ናችሁ። በጣም ብዙ ነገሮችን አሳልፋችሁ ነው እዚህ የመጣችሁት። እንደ ቀልድ ይሄ ፍቅር የሚፈርስ አይደለም እንዳለው ብሩኬ የስኬቴን ቁልፍ ለማንም አልሰጥም። ፓስዋርዱን እንዳለ እና እንዳሰጥ በደንብ አጥብቀ ከያዝ እና ሀይሚሻም እንደዛው ማለት ነው። ፓስዋርዱን ለማንም እንዳትናገር እና ይሄ ነው የምላችው። እና ያው ዛሬ ቡታጅራ ጉዞ ወደ ቡታጅራ ማለት ነውእና በጣም ነው ደስ የሚለው፣ ቤተሰብን ከ በዓልን ከቤተሰብ ጋር የሚያከብሩ ፏ ብልጭ ብለው ያው ኦልሬዲ ቪዲዮ ይሰሩልናል። ዛሬ ማታ እርግጠኛ ነኝ ቡታጅራ ይገባሉ ወይ ከሰዓት በኋላ ፎቶ ይለቃሉ ብዬ አስባለሁ ማለት ነው። ለምን እርግጠኛ ነኝ ዛሬ ቡታጅራ ናቸው እና ሀይሜ ማለት ነው። ለምን እንደሆነ ታውቃላችሁ? ትናንት በቃ ቀን ነው ቪዲዮ የተሰራው። ቀን ከተለቀቀ በኋላ ያው ማታ ላይ ነው ብዙ ጊዜ የሚፈስት ማለት ነው። ለዚም እኔ መሰለኝ ትናንት ሳይጓዙ አይቀሩም እዛ ነው ያደሩት ብዬ የማስበው። ለምን ዛሬ ካልሄዱ መንገድ ምናምን አይገኝም። ያው ጀስት በራሳቸው መኪናም ቢሆን መንገድ ምናምን ክራውድ ነው የሚሆነው እና ያን ነው የምላችሁ ማለት ነው። ኤኒዌይስ እኔ በጣም ደስ ብሎኛል ሀይሚና ብሩክ ስለተጣሉ። ይህ ቪዲዮ ከተመቻችሁ ላይክም ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ መልካም በዓል ላለው በዓሉ የአማራ የሰመረ የሆነላችሁ። በስደት እህቶቼ አይዟችሁ፣ አይክፋችሁ። ነገም ሌላ ቀን ነው ባይ